ፍሬዲስ ምን እያደረጓት ሆ ምን ስ ትንሽ ገንዘብ ደግሞ ሰጥሻለሁ፣ በነፃ አይደለም። ተባበሪን እያልኩሽ ያለሁት ሁሉንም ነገር አልፈልግም። እንደዛ የሚባል ነገር የለም። እንደዛ ከፈለግሽ ዝና ያለበትን ቦታ ጠቁሚ። ዛ ክፍለሽ ያለሽ ዝና የት እንዳላውቃለሁ? ግን እኔ ዝና ስት ከመውሰድ በፊት ምሳሌ እንድትፈቷ ትፈልጋለሁ። ምሳሌም ከፈታችኋት በኋላ ዝና ያለበትን ቦታ አሳያቸዋለሁ። ትልቁ ሰውዬ ምሳሌ በታገተችበት ሆና በጠና ታመመች። የሰው ያለች ድረሱልኝ፣ እረ ትልቁ ሰውዬ እያለች ጥሪ እያስተላለፈች ነው። እንደ በፊቱ ማለትም ውጭ አገር ሄዳ ከመታከሟ በፊት የነበረው ስሜት ነው። ዛሬ ላይ ምሳሌ ሚዛኗን ስታ ስትወድቅና ከዛ ከታገተችበት ባዶ ክፍል የሚደርስላታታ ስትማጸንም ተመልክተናታል። ምሳሌን ማን ደርሶ ሕይወቷን ልታደጋት ይችል ይሆን? አጎትሽ ምን ያህል ጨካኝ ነው! እዚህ ታግተሽ ከሰነበትሽ ዋላ አድር ብለሻል፣ ይኸው ያንቺን አድራሻ መጠየቅ እንኳን አልፈለገም። ለምን አይወድሽም እንዴ? በማለት ይህ አጋችም ምሳሌን እየጠየቃት ነው። ምሳሌም በአጎቴ ተማመናለሁ፣ አሁን ከታሰርኩበት በእርግጠኝነት ያስወጣኛል ትላለች። እንዲህ የተማመነችበት መድብል ግን ሊደርስላት አልቻለም። ምክንያቱም መቅደም ያለባቸው ጉዳዮች መቅደም አለባቸው። ምሳሌ እንደታሰረቻት ቅርም ትመጣለችላል ቅድስት ግን በዋዛ በፈዛዛ ምሳሌን እንዳናጣት እንጠንቀቅ፣ እንፍጠን ትለዋለች። መድብልም መቅደም ያለባቸው ጉዳዮች መቅደም ስላለባቸው ነው ምሳሌ ከእጃችን ትገባለች በማለት በእርግጠኝነት ቅድስት ነግሯታል። በእርግጥ ቅድስት አላስችል ብላት ወደ ውጭ በመውጣትም ማህሌት የት ወጥታ የት እንደምትገባም በጥንቃቄ እየተከታተሉ ነው። ሆኖም ግን ከማህሌት ዓይን ማምለጥ አልቻሉም። ይባስ ብሎ በድንጋይ ልትወግራቸውም ፈልጋ ነበረ። እናንተ ሚሉ ምሳሌ ልትታደጉ ድሮም ለራሳችሁ ያልሆናችሁ ምሳሌን እናድናታለን ብላችሁ እያሰባችሁት በማለትም እየተንጨረጨረች ነው። ጌጥ ከመሃለት ጥቃት ለጥቂት ሕይወታቸውን ማትረፍ ችለዋል። ምሳሌስ በሚያሳዝን ሁኔታ ከተዘጋጅበት ክፍል ይሰው ያለሽ እያለች ማን ደርሶስ ይታደጋታል? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩ ምሳሌ ድራማ ክፍል ዘጠና ሁለት ምን አዲስ ነገር አለ እና በታገተበት ወረቀቱን እንዲፈርም እየጠየቀው ነበረ። ሞገሴ ማለትም ሉላን ፍታት እያለው ነው። እርሱም በህግ አግባብ እስከጠየቀ ድረስ በጣም ደስተኛ ነኝ፣ ነገር ግን የታሰሩ እጆችን ፍታለኝ፣ ካለበለዛ ባገጭ ልፈርምል ትፈልጋለህ እንዴ? እያለም እጆቹን እንዲፈታለት እየጠየቀው ነው። ሞገሴ ፈራ ፈራተባ ማለት ጀምሯል እና እየታሰሩ እጆቹ ቢፈቱ ምን ያህል አደጋ እንደሚያደርስበት ያውቃልና፣ አይ እጆችን ፍታልኝ ያለው አንዳች ተንኮል አስቧል። ስለዚህ መድብል መምጣት አለበት። መረጋጋት ይኖሩብኛል። መድብል ምን ያህል ልታዘበኝ ይችላል አለ ራስ ወዳድ ነህ ሊለኝ ይችላል። እያለ ከራሱ ጋራ ውዝግብ ነው። ሆኖም ወረቀቱን ይዞ ከጀርባው በመሆንም ምናልባትም እጆችን አላልቶ ሊቆይ እንደሚችል ከራሱ ጋራ በሀሳብ ውጥረት ላይ ነው። በዚህ ሁኔታ መድብል ይመጣል። ምን እያደረክ ነው? አለ እናም በነገር ቀደም ቀደም ማለት ይጀምራል። ማለትም ምን ያህል ሞገሴ ከሃዲ ሰው እንደሆነ ልነግርህ ትወዳለህን ይለዋል። ማለትም አንተ በሌለህበት ሉላን ለራሱ ለማድረግ ባስበው ቅድ መሰረት እናፈርምልኝ ይለኛል። የታሰሩ እጆችን ሊፈታልኝ ነበር አንተ ባትመጣማ እስካሁን ነገሩ አብቅቶለታል ማለት ሞገሴን፣ አብሰውን እያበዛም እየነገረው ነው። ሌላም ልጨምርልህ አለ። በአንድ ወቅት የጓደኛውን ሚስት ያማግጥ ነበረ። በጣም ባለጌ ሰው ነው ሞገሴ ማለት ቀን ሲያዘቀዝቅብህ አይቶ የሚከዳህ ብቻ ራሱ ወዳድ ከምንም በላይ ልብሶች የማይጨነቅ በማለትም ብዙ ነገሮችን ለመድብል ነገር እየሰራ ሞገሴን ከሃዲ ለማድረግም እየሞከረ ነው። ሞገሴ አርፈ ተቀመጥ፣ የማታውቀውን ነገር አትለፍልፍ አለ። መድብልም ምን ፈልገህ ነውን ከእሱ ጋር እየታገልክ ያለኸው በማለት ይጠይቀዋል። ፍች ደብዳቤ ፈርምልኝ ነው የሚለው በማለትም ይነግረዋል። ይህኔ መድብል የፍች ደብዳቤውማ እንኳን ሉላ ከአጠገብ ስትርቅ ይቅርና አንዲት ሴት ልጅ በፍላጎቷ መኖር እስካልፈለገች ድረስ በግዳጅ ሚስት ልታደርጋት አትችልም። ስለዚህ ወደ ሳይሆን ተገደ ትፈርማለህ። የፊርማው ነገር አያስጨንቅም። መቅደም ያለበት ጉዳይ ይቅደም። አሁን የወንድሜ የት እንዳደረሰውና ምሳሌንስ የት እንዳደረጋቸዋት ተናገር እያለ እያስጨነቀው ነው። ና ግን ወይ ፍንክች ብሎ ከአንደበቱ አንዳችም የሚናገረው ነገር የለም። ሁላና በቦክስ አልሆን ሲለው መድብል ዛሬ በጸባይ መለማመጡን ተያይዞታል። ከአንተ የምንፈልገው አንዳችም ነገር የለም። ከጀርባህ በነካሌ መሲሳ ዝውውር ውስጥ እንዳለህም ይገባናል። እውነት ንገረኝ ባክህ እያልም ለመነው። ግን በጭራሻ አልናገርም በማለት ፍጥጥ ይልበታል። በሌላ በኩል ቅድስትም የምሳሌን ወጥቶ መቅረት እያሰበች እያለቀሰች ነው። ምን ላድርግ ያደራ ልጅ ትላለች። በዚህ ሁኔታ አዳጣ መጣች። ምን ማድረግ እንዳለባቸው ተመካከሩ። የማሀሌትን መውጫ መግቢያ መከታተል እንዳለባቸውና ምናልባትም እርሷ ወደምትሄድበት አቅጣጫ ከጀርባ እየተከተሉም ምሳሌ ሊያገኟት እንደሚችሉም ተመካከሩ። እጆቻቸውን ለቦክስ ማዘጋጀት እንዳለባቸውና ጥላቶቻቸውን ዘርረው ምሳሌን ማስፈታት እንደሆነም ያምናሉ። ታዲያ በዚህ መሰረት ተሸፋፍነው እና ተደባብቀው ነበረ ወደ ውጭ ወጡት። የማህሌትን መውጫና መግቢያ አንድ ባንድ ከጀርባ እየተከታተሏት ነው። አጅሬት ማህሌት ግን ቀድማ ነቃችባቸው። ጋዮቿን ሰብስባም ልትደበድባቸው ፈለገች። እኔን እየተከታተላችሁኝ እንደሆነ ገብቶኛል፣ ምን ፈልጋችሁ ነው አለች። ቅድስትና አዳጣም እባክሽን ምሳሌ ያለችበትን ልትነግሪ ትችያለሽ በማለት በጸባይ ሊጠይቋት ቢፈልጉም የማይነካ ሰው ነግታቸዋልና ምሳሌ በቀላል ሰው አይደለም ያለችው ለማንኛውም በሕይወት እንደማትመለስ እነግራቸዋለሁ በማለትም ምናልባት በታዳጊዋ ላይ እንደጨከኑባትና እየዛቱባት እንደነበረም ትነግራቸዋለች። ይህኔ ጣም ሆነ ቅድስት አሁን የጀመሩት ጉዞ እንደማያዋጣቸውም ተመካከሩ። ወደ ቤታችን መመለስ ይኖርብናል በማለትም ከመሀል የተሸሽተው ወደ ቤታቸው ይመለሳሉ። ቢልም አንዳችም ለውጥ ማምጣት ስላልቻለ ዛሬ ከኤፍራታ ጋር ተገናኝቶ፣ እባክሽን ኤፍራታ ለአንዳንድ መረጃዎች ታስፈልግኛለሽ ወንድሜ ይኸው እንደጠፋ ቀረ። ምሳሌም የት እንዳደረሷት አላውቅም። ስለዚህ የምትሰሚያቸውን መረጃዎች እንድትነግርኝ እፈልጋለሁ በማለት ይጠይቃታል። እርሷም ራሴን አደጋ ውስጥ እየጨመርኩ ነው፣ ከዚህ ነገር እጅ መሰብሰብ እፈልጋለሁ አለችው። ብዙ ገንዘብ እሰጥሻለሁ በማለት በገንዘብም ይደራደራት ገብቷል። ከቻልኩ እሺ፣ ካልቻልኩ ግን መሲሳ የተባለው ሰው እጅግ አደገኛ ሰው እንደሆነና እርሷን በሞትና በህይወት መካከል እየፈለጋት እንደሆነም ትነግረዋለች። መድብል ይገባኛል። ራስሽን አደጋ በማትጠይበት ምክንያት ግን ተባበሪን፣ ገንዘብ በሽ ነው እሰጥሻለሁ በማለትም ቃል ያስገባታል። ታዲያ ኤፍራታ ወደ ቤቷ ከተመለሰች በኋላ የማህሌትን ስልክ በመፈለግ በአይኗ የተዘጋውን አሻራ በተኛችበት አይኖቿን እየገለጠችም ስልኳን መበርበር ተያይዘዋለች። ማለትም አንዳንድ መረጃዎች ለመውሰድም ስለፈለገች ነበር። እዚህ መረጃዎችን ከወሰደች በኋላ ስልኩን ወደ ነበረበት መልሳም ታስቀምጠዋለች። ለካሌብ መሲሳም ስልክ ደወለች። እባክህን ካሌብ አንድ ነገር ተባበረኝ አለች። ይህኔ ካሌብ መሲሳ ዳይሲ ገሰግ ስሟች ያረፋፍዳል። ደግሞስ ወደ እኔ ስልክ ለምን ደወልሽ? አላት በማለትም ለመነችው። እርሱም ዝና ያለበትን አመላክችን በማለት ትእዛዝ አስተላልፏል። ያን እንዳመላክትህ ምሳሌ ልቀቋት እያለችም እየለመነችው ነበረ። ከዛ በኋላ ወደምትፈልጉት አቅጣጫ ልወስዳቸው እችላለሁ። ማለትም ከካሌ መሲሳ ጋራ እየተደራደረች ነበረ። ሲስቴም ይህንን የፍች ደብዳቤ ማለትም ያልተፈረመበትን ወረቀት ወስዶላ ሉላ አሳይቷታል። ሉላ ግና ወረቀቱን ሲመልስ የተፈረመ ምስሎ ስለታያትን በጣም ደስ ብሏታል። ፈረመበቱ ያለች ወረቀቱን ተመለከተች። ወረቀቱ ላይ ዝና ፍቃደኛ ሆኖ አየችው። አይችው በኋላ ዝና ፈረመ አልፈረመ ለደንታው ነው እኔ ህጋዊ ምስት ነኝ በማለት አዋጅ አወጀች። ግስም ፈቃደኛ እንደሆነችም ገለጸችለት። እርሱም ልጅ እንወልዳለን ማለት ነው እያለም ተደሰተ። አዎ በሚገባ በማለትም ፈቃደኛ እንደሆነችም ገለጸችለት። በዚህ ሁኔታ ሞገሴ ደስተኛ የሆነም ይመስላል። ቅድስትና ዳጣን በወጡበት ልጃገረድሽን የት አደረሽው የሚል ጥያቄ አቅርቦላት ነበረ። ይህ ደላ ላይ ለሌላ ሰው ጋር በመነጋገር ቅድስትን አሳልፎ ለመስጠት ያሰብም ይመስላል። ለማንኛውም ስለዚህ ጉዳይ አይደለም የመጣንበት ሌላ ነገር ነው በማለት ሊያማክሩት ቢፈልጉም ሰዎች ጋራ እየተደዋወለ ስለነበረ ብዙም ቦታ አልሰጣቸውም። ለማንኛውም ቅድስት ምሳሌን ወደ ቤት የምታስመልስበትን መፍትሔ ካገኘው በማለት ነበረ ከዚህ ደላላ ጋር እየተደዋወለች መገናኘት የፈለገችው። ወደ ቤቱ ሲመለስ ሰላማዊ ሆኖ ወይም ደግሞ ምንም አይነት ንዴት ስለማይታይበት፣ ቅድስት ምንድን ነው ግን የምሳሌ ነገር ወደ ኋላ የምትለው አሁን ላይ ምንም እያሰብክም እየተጨነክም አይደለም? በማለት ጠይቀዋለች። ምን ማድረግ አለብኝ ታዲያ? እኔ ምሳሌ እንድትገኝ ጥረት እያደረኩ ነው። ነገ ደግሞ መኝኝ አብረን እራት እንበላለን ብሏታል። እርግጠኛ ነህ ማሀሌት ግን በክፉ ሰው እጅ እንዳለችና በህይወት እንደማትመለስ ነግራኛለች፣ በማለትም ነገረችው። ይህን መድብል ከማሀሌት ጋር የት እንደተገናኛችሁ ልትነግሪኝ ትችያለሽ? በማለት ጠይቋታል። እርሷም የሆነ ቦታ እየሄዱ እንደነበርና አጋጣሚ ከማሀሌት ጋር እንደተገናኙም ነገረችው። እሺ ምሳሌ የምትመጣ ከሆነ መልካም፣ የጋሽ ነገርስ? መጀመሪያ የምሳሌ ነገር መቅደም ይኖርበታል፣ የእርሱ ደግሞ በሂደት፣ በማለትም ለቅደስ ታስረድቷታል። ድስት ምሳሌና ብሩኬ ወደ ቤት የማይመለሱ ከሆነ ወደ ክፍለ ሀገር ወደ ቤተሰቦቿ መሄድ እንደምትፈልግ እየተናገረች ነው። ዳጣ ቆይ እንጂ ቀስ በይ፣ ተረጋጊ፣ ለምን በችኮላ የሚሆን ነገር የለም እያለች እያባበለቻት ብትሆንም፣ እርሷ ግን ለከፍተኛ ድብርት እንደተዳረገች እና ከዛ ቤት መቀጠል እንደማትፈልግ እየተናገረች ነው። በስተ መጨረሻ ምሳሌ በታገተችበት በሚያሳዝን ሁኔታ ይህ ሰው ያለች፣ ድረሱልኝ ትላለች። እንግዲህ በመጀመሪያ አጎትሽ ምንያ ጨካኝና አረመኔ ሰው ነው እዚያ አንቺ ተዘግተሽ ባለሽበት ሁኔታ እርሱ ግን የት ደረሰች አይልሽ ምሳ በማለት ጠይቋት ነበረ። እርሷም አጉቷ አደገኛ ሰው ነው ተን ሊገድልሽ ይችላል እያለችም የገለጸችለት ነበረ። ታዲያ በስከ መጨረሻ እዛ ብቻዋን ጨለማ ክፍል በተቀመጠችበት የድሮ ወይም ደግሞ ከመታከሟ በፊት የነበረውን ስሜት እያስተናገደች ትገኛለች። አይኖቿ ጨለም ልም ብለውባታል። ራሷን ግጥም አድርጋ ይዛለች። የሰው ያለሽ ድረሱልኝ ትላለች። ያ አጋቹም ቢሆን መጥቶ ህይወቷን እንዲታደጋት ካላት ፍላጎት የተነሳ እባኬን ድረስልኝ እያለች እየተማጸነችው ትገኛለች። ምሳሌ ህይወቷን ማን ደርሶ ሊታደገው ይችል ሊሆን በሚቀጥለው ክፍል አብረን የምንከታተል ይሆናል። ለዛሬው ምሳሌ ድራማ ክፍል ዘጠና ሁለት ይህንን ይመስል ነበረ።